ተመልካቾቻችን እንዴት ናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ልንል እንወዳለን። አሁን እንግዲህ በድሬዳዋ ቴሌቪዥን እንዲሁም በኤፍኤም ም ድሬ 106.1 ላይ ለምትከታተሉን ውድ ተመልካቾቻችን መልካም በዓል እንላችኋለን። እኛ ደግሞ ከድሬዳዋ ቴሌቪዥን ከተዘጋጀላችሁ ልዩ የበዓል ፕሮግራሞች መካከል አንዱ የሆነውን የእኛም ፕሮግራም ይዘንላችሁን መተናል። እስከ ፕሮግራሙ ፍጻሜ ድረስ አብረናችሁ ቆይታ የምናደርገው እኔ ዛብሎን ሸቱ፣ እኔ ምህረት ሽመልስ፣ በካሜራው ፈዲር ሬድዋን፣ እንዲሁ በዳይሬክቱ በኩል አማረች አለሙ አንድ ላይ በመሆን ነው። መልካም በዓል እያለን እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ መለስ ይባላል። እሺ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሰ። ከኔ ጋር ጥያቄና ትንሽ ጥያቄዎች እንጠያየቃለን። እሺ ስሜ አናንያ አብራ ይባላል። ስሜ አደይል ተስፋ ይባላል። እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰ። ስም መልካሙ ዜሩን ይባላለሁ። እሺ ሺያ ጥያቄ የፋሲካ እንዲሁም ወይተን ሳይባል ምንን አስመልክቶ ይከበራል? ፋሲካ ወይም ወይተን ሳይባል የጌታችን እንደዚህ ኢየሱስ ክርስቶስ የመነሳትን ወይም ከሞት መነሳትን የሚስመልክቶ ይከበራል። እሺ። የጌታችን የውዳታችን የኢየሱስ አስመልክቶ ክርስቶስ ከሞት ሞት ድላርጎ በመነሳቱ የፋሲካ በዓል እናከብራለን ማለት ነው። እሺ ልክ ናት። ፋሲካ በዓል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ ለእኛ ሲል ተሰቅሎ በሶስተኛው ቀን ከሞት የተነሳበት በዓል ነው። ከሞት የተነሳበትን የጌታችን የመድኃኒታችን ኢየሱስ ክርስቶስ ከሞት የተነሳበትን የትንሳኤ በዓል ነው የምናከብርበት። የትንሳኤ በዓል የሚከበረው ያው ሁለት ወር ጾምን እንጾማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቀን እናከብራለን። ትንሳኤውን በዛ መልኩ እናከብራለን። እሺ የክት ልብስ እስቲ ምን ማለት ነው? ነው የክት ልብስ ማለት አንድ ጊዜ አሁን አመት በዓል በመጣ ጊዜ ብቻ የሚለበስ ማለት ነው። በቃ አንድ ነገር በመጣ ቁጥር ብቻ የሚለበስ በየቀኑ የማይለበስ ማለት ነው። እሺ የክት ልብስ ማለት በበዓል በመጣ ቁጥር ብቻ የሚለበስ ማለት ነው፣ የክት ልብስ ማለት ለስራም አይሆን ለአመቱ በዓል ብቻ የሚለበስ ልብስ የክት ልብስ ማለት። ነጭ ልብስ ለበዓል ቀን የሚለበስ ለፕሮግራም፣ ለእዚህ ለቤተ ክርስቲያኑ፣ ለአንዳንድ ነገር፣ ለንግስ የሚለበስ የክት ልብስ ይባላል። እሺ፣ አመሰግናለሁ። ሶስተኛ ጥያቄ የፋሲካለት የት ነው? ከማን ከቤተሰቦች ጋር ወይም ደግሞ ከጓደኞች ጋር በመዝናናት? አንደኛው በቤተክርስቲያን ነው። ሙሉ ግማሽ ቀን አሳልፋለሁ። ግማሽ ጋር ነው መኪና አሽከርካሪ ወደ ጅቡቲ እየገባ ነው። ጅቡቲ ነው። ፋሲካ በዓል ቀን ምን አይነት ገጠመኝ ገጥሞሻለ ፋሲካ በዓል ቀን አጋጥሞኝ አያውቅም። ግን በእንትን በስግደት ቀን ግን ቤተክርስቲያን መተን ከእናቴ ጋር ምናምን መተን ነበረ። ግን ቤት ውስጥ ዝናብ ዘንቦ ዶቭ ዝናብ ዘንቦ ነበር። ከዛም ፖል ወድቆብን ጀበና ምናምን ተሰብሮብን ያውቃል። ነው ማገጥም ሳያውቅም። እሺ፣ ሁለት ነገር አጋጥመኝ አውቃለሁ። እሱም ሀዘንም ደስታም። እሺ፣ ሀዘኑ የአክስቴ ልጅ ሞቶብኛል በፋሲካ ዕለት እና ፋሲካም ለእኔ ደስታም ሀዘንም ነበር በዛ ጊዜ ማለት ነው። የደስታውስ ምንድን ነው? ደስታው ደግሞ የእናቴ እህት ልጅ አግብቶ ነበረ። የፋሲካ ዕለት ምንም አላጋጠመም ያጋጠምኝ ገጠመኝ። እሺ፣ እንደ ድንገት ከዚህ እየተመለስ አቤት ስደርስ ሰርፕራይዝ የምን ድዳተ ነው በፋሲካ ቀን። ለካ አይደለም እቤት ስደርስ እኔ አላውቅም ብቻ፣ እህቴን ነው ሰርፕራይዝ አደረገው። እስኪ እስካሁን የገጠመ ነገር የለም። ያው አንዳንዴ በበዓል ቀን በግ ስታርድ ምናምን ቢለዋጅን ይቆርጥሀል ምናምን ያለ ነገር ሶስተኛ ጥያቄ፣ የተለያዩ የሀገር ልብሶች ከምን ይሰራሉ? የተለያዩ የሀገር ልብሶች ከምን ይሰራሉ? ጥጦቹ ምን ሲሆኑ ነው ሀገር ልብስ የሚሰሩ? ተፈትለው፣ ከዛ ሸማኔ ጋር ሽማና ማለት ነው። እሺ፣ ከጥለት ምናምን፣ ከጥለት እሺ፣ ከጥጥ ይሰራል። ማን ነው የሚሰራቸው? ሸማኖች ሸማኔዎች አሁን ይሄንን ለመስራት ብዙ ቀን ይፈጅባቸዋል። እኛ ግን ክብር አንሰጣቸውም እና ምን ትላለስ በዚህ ጉዳይ ላይ? አዎ ስለነሱ ክብር መስጠት አለብን ምክንያቱም ለፍተው ጥራው ግራ ስለሚስሩ ማለት ነው። እሺ ከጥጥ ከክር ምናምን እሺ ከጥጥ እኮ ጥጡ ምን ሲ ማን ነው የሚሰራው የተለያዩ ያገር ባህል ልብሶች ያው እንደየ አካባቢው ከነጭ ልብስ ከፈትል የሚሰራለ ከሜትር ልብስ የሚሰራለ በተለያየ እንደ አካባቢው እንደየባህሉ ይለያያል። አብዛኛው ነው በባህል ልብስ ነው የሚሰራው። እሺ የሰው ወርቅ አያደምቅ ሲል ምን ማለት ነው? እስቲ የሰው እቃ የሰው ነገር ለኛ የራሳችን ነገር እንጂ ለኛ የሚሆነው የሰው ነገር ለኛ አይሆንም እንደማለት ነው። ፈቃደኛ ስለሆንሽ እናመሰግናለን። አሁን ለምሳሌ የተለያየ ነገር ይሄ በተለያየ ነገር ሊገለጽ ይችላል። ለምሳሌ አንዱ አሁን ለምሳሌ አንድ ትልቅ ሰው ልብስ ብንቀያየር፣ ይሄን ልብስና ትልቅ ሰው ልብስ ብንቀያየር፣ የእሱ ያዝመኛል፣ የእኔ ደግሞ ለሱ ያጥሯል። ስለዚህ ደስ አይልም። አለበቃ እሺ፣ አብረን ስለቆየን እናመሰግናለን። እንጃ አባባሉን ስትገምተው የሰው ወርቅ አያደምቅ ምን ማለት ነው? የሰው ነገር በእኛ ላይ ላያምር ይችላል፣ ሊያምር ይችላል። ላያምር ያው የራስ ያልሆነ ነገር የራስ አይደለም ማለት ነው። ያው የሰው ወርቅ አያደምቅ፣ ከአንተ ወስጂ ዛሬ ደምቄ ብሆን ነገ መልሴ እኔ ጋር አይኖርም፣ ያው ላንተ ነው ማለት ነው።

በዚህ አጋጣሚ መልካም የበዓል ምኞትሽን ለቤተሰቦችሽ እንዲሁም ለመላው የክርስትና እምነት ተከታዮች አድርሽ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ እና ለቤተሰቦቼ እንኳን በሰላም ለትንሳኤ በዓል አደረሳችሁ ነው። ፍቃደኛ ስለሆንሽ እናመሰግናለን። መልካም በዓል። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤ አደረሳችሁ። በድሬዳዋም ትገኙ እንዳለ መልካም በዓል እንዲሆንላችሁ መኛለ እሺ በመላው አገ በመላው ዓለም የምትገኙ የክርስትና ሃይማኖት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ የድል በዓል እንኳን ላደረሳችሁን ለማለት ፈልጋለሁ። በተለይ እናቴን፣ አባቴን፣ ቤተሰቦቼን አመሰግናለሁ። እሺ አብራኝ ቆይታ ስላደረግክ እናመሰግናለን። መልካም በዓል መልካም በዓል የክርስትና እምነት ተቀባዮች ሁሉ መልካም በዓል መልካም የፋሲካ በዓል አመሰግናለሁ። ለቤተሰቦች ለቤተሰቦች እማ ህወት ወድሻ አለሁማ እናመሰግናለን አብራን ቆይታ ስላዳረግ መላ ኢትዮጵያ ለክርስትናመት ተከታያኝ በሙሉ እንኳን ለብርነትሳበሰላም አደረሳቸው ሀገራችን ሰላም ያደርግልን። ላለሁ እሺ መልካም ባልላለው ለአንተም ለቤተሰቦች አብራይን ቆይታ ስላደረግ አመሰግናለንተመልካቾቻችን ጥሩና ተማሪ እንደሆነ ተስፋ እናደርጋለን። ካሁን ስለተከታተላችሁ እናመሰግናለን። እስከ ፕሮግራሙ ፍጻሜ ድረስ አብረናችሁ የነበር ነው፣ እኔ ዛብሎም ሸቱ፣ እንደዚሁም ደግሞ እኔ ምህረት መልስ፣ በካሜራ ፈዲ ድሬዳዋን፣ እንዲሁ በዳይሬክቱ በኩል አማረች አለሙ አንድ ላይ ነበርን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ብለናል